አንዳንድ ጊዜ ሰራተኞች ልጅ ገደሉ፣ ሰራተኞች መጥፎ ነገር ሰሩ ይባላል። በምን ምክንያት ይሄንን ነገር እንዳደረጉት ምክንያታቸውን የሚያቅላቸው አንድ አላህ ነው። እዚህ ጋር ተመልከቱ ማለት ነው። የመዳም ልጅ ነው። ሰራተኛዋ ይሄኛዋ ናት። እንዴት እንደሚቀጠቅጣት ተመልከቱ። እቺ ልጅ በዚህ ነገር ተናዳ ይህን ልጅ ተነስታ የሆነ ነገር ብታደረገው ልጃችንን የኢትዮጵያዊ ሰራተኛ ገደለች እያሉ ነው መጥተው ሶሻል ሚዲያ ላይ የሚጮሁት ማለት ነው። እች ልጅ ግን ይህንን ነገር ለምን እንዳደረገችው የሚያቅላት ሰው ይለማ ነው። በጣም ነው ያዘንኩት። አባካቸው የቪዲዮ ለሁሉም እህቶቼ በተለይ አዲስ ለሚመጡት እንዲደርስልኝ ፈልጋለሁ። ላይክ ሼር አድርጉት ማለት ነው። አሰላሙ አለይኩም ላይ በረካቱ ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? ኔጋ ሁሉ ሰላም ነው? አላስመኖ ታላ በያላችሁበት ሰላማችሁን ያብዛልኝ ሀገራችንም ሰላም አድርግልኝ። ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። በእንደዚህ አይነት ቪዲዮዎች ብዙ ጊዜ ሰራለሁ፣ ግን በጣም ነው የሚያሳዝነው በሚታዩ ነገሮች። አንዳንድ አረመኒ እርኩስ በጣም ከሰውነት ነገር የወጡ አንዳንድ የመዳም ልጆች በመዳም ወይም በነገራችን ላይ ማለት ነው ልጆቹ የሚማሩት ከትልልቅ ሰዎች ናቸው። ትልልቅ ሰዎች ለሌሎች ሰዎች ለሌሎች ስራ ሰራተኞች ቦታ ከሌላቸውና ክብር ከሌላቸው ልጆቹ ያንን ነገር እያዩ ያድጉና መጨረሻ ላይ ግን ሰራተኛን እንደ ቆሻሻ እንደ ቀላል ነገር እንደፈለጉ እንደሚጫወቱባት አድርገው የሚያስቡ አሉ ማለት ነው። ግን ቤተሰቦቻቸው በስነ ስርዓት ካሳደጓቸውና ሰራተኛ ይሁን ምንም ይሁን ክብር እንዲሰጡ ካሳደጓቸው፣ ወላ ላዚም በጣም ነው ክብር የሚሰጡት ማለት ነው። እንዲህ መጥፎ እንደሆኑ እያወቁ እንደዚህ ሰራተኞቹን እየበደሉ መጨረሻ ላይ ግን በንዴት ተነስተው ልጆች በቃ ሲበዛባቸው፣ ማለት ነው። ከዚህ በፊት ታውቃላችሁ አንድ አንድን አረብ በዚህ ሰሞን የተነጋገሩ በሶሻል ሚዲያው ቀወጡ ብለዋል ታውቃላችሁ። ሰውየውን የገደለበት ምክንያት የራሱ የሆነ ምክንያት አለው ማለት ነው። የሰው ህይወት ማጥፋት ጥሩ ነው እያልኩ አይደለም። እዚህ ጋር ሰው ግደሉ እያልኩ አይደለም። ግን የሚገፋፋችሁና ተስፋ የሚያስቆርጣችሁ ነገሮች አሉ። ግን ግዴታ ራሳችንን መቆጣጠር አለብን። ሆኖም ግን እህቶቼ ማን ነው በተለይ እንደዚህ አይነት መርዝ እንደዚህ አይነት መጥፎ ልጆች ያሉበት ቤት ላይ ካላችሁ ዝም አትበሉ። እንደዚህ ሲቀጠቅጧችሁ ቢያንስ ለሴቷ ሄዳችሁ ለመናገር ሞክሩ። እዛ ቤት ላይ ማትችሉ እና በቃ ለሴቷም ተናግራችሁ ምንም አይነት ለውጥ ማታዩ ከሆነ ከቦታው ዞሩ በሉ ከቤት ጉጡ። ወይም ደግሞ ቢሮ ደውላችሁ በነገራችን ላይ ቢሮዎቹም ያው ናቸው፣ እንደውም አረቦች ይሻላሉ። ለቢሮዎች ዳር ራሱ እንደዚህ አይነት ነገር ደረሰብኝ ብላችሁ ብትናገሩ ራሱ ከእነሱ ጎን ነው የሚቆሙት፣ የታወቀ ነው። ግን እህቶች እንደዚህ እየተደበደባችሁ፣ በደል እየደረሰባችሁ ግን እባካችሁ ዝም አትበሉ። ቢያንስ እራሳችሁን ለማስከበር ሞክሩ። ማን ነው እነዚህ ሰዎች በነገራችን ላይ ማለት ነው ሲደፋፈሯችሁና በቃ እንደ ቀላል ነገር ሲያችሁ በቃ እየተለማመዱ ሲመጡ ነው ይህንን ነገር የሚያደርጉት። ከመጀመሪያው ተነስቶ እንደ ቀልድ አይደለም ይጀምሩት። ማነው መጀመሪያ ቀን እጃቸውን ሲያነሱባችሁ እናንተ እርምጃ መውሰድ አለባችሁ ግዴታ ማለት ነው። ወይም አልሰራም ብላችሁ ስራችሁ ነው ቁማችሁ ወደ ሀገራችሁ ለመሳፈር ሞክሩ ካልሆነ ማለት ነው። ወይም ሌላ ቤት ለመቀየር ሞክሩ ግዴታ ደውላችሁ የፈለገ ያክል እንትሮች ቢሮዎቹ ባያነሱላችሁ ራሱ ከዚህ ቤት አልሰራም አልፈልግም። አለበለዚያ የሆነ ነገር ባደርግ በኋላ ላይ ችግር ይመጣብኛል እና ከእናንተ ጋር መስራት አልፈልግም። ልጆች እየደበደቡኝ ነው፣ እየበደሉኝ ነው። ስለዚህ መስራት አልፈልግም ብላችሁ ስራ ቁማችሁ ቁጭ ስትሉ ግዴታቸው ቢሮ ውስጧቸዋል። ስለዚህ ቤቶች ዝም አትበሉ፣ ሀቃችሁን እንደዚህ በቀላሉማ እንደዚህ እንዲያደርጓቸው አትፍቀዱላቸው፣ ፊት አትስጧቸው። በመጀመሪያ ከልጆች ጋር አትጫወቱ፣ ፊት አትስጧቸው። ሀታ ትልል አረቦቹ ራሱ ቢሆን ራሳችሁን ለማክበርና ስራችሁን አውቃችሁ ለመስራት ከዛ ውጭ ከነሱ ጋር መቀራረብ፣ መሳቅ፣ መጫወት አቁሙ ማለት ነው። ስትጫወቱ ከነሱ ጋር ስትቀራረቡ ቀስ በቀስ ውስጥ ምስጢራችሁን ካወቁ እና በኋላ የመጀመሪያ ቀን እጃቸውን ያነሱባቸዋል ወይም ደግሞ አንስተው በጫማ ሊወረውሩባችሁ ይችላሉ። መተው ሊደበድባችሁ ይችላሉ። ያን ቀን ነው እርምጃ መውሰድ ያለባችሁ። ዝም ካላችሁ ግን እድሜ ልካችሁ እንደዚህ የተደበደባችሁ እንደ ባሪያ ቅጥቅጥ አድርገው ልጆቹ ጭምር ይጫወቱባችኋል ማለት ነው። እህቶች የባካችሁ ራሳችሁን አስከብሩ። እናንተ የመጣው ጭቹት እንደ ባሪያ እንደዚህ ለመሆን ሳይሆን ስራችሁን ሰርታችሁ ተከብራችሁ አክብራችሁ ከዛ በኋላ ደግሞ ጊዜያችሁን ጨርሳችሁ ወደ ሀገር ለመግባት ነው ማለት ነው። ግን ከነሱ ጋር መቅረብ፣ ማውራት፣ ምስጢር ማውራት፣ የቤተሰብ ምስጢር ማውራት፣ የራሳችሁን ምስጢር ማውራት ከነሱ ጋር መሳቅ፣ መጫወት፣ መቀላለት ይቅርባችሁ ማለት ነው እና በጣም ኖቺ ልጅ ያሳዘነች ወ ላይ ከዚህ በፊት ታውቃላችሁ አንዲት ፊሊፒኒ እየደበደቧት ቪዲዮ አሳይቻችሁ ነበር። አይታችሁታል። እሷ እነሱ ግን ለማስረጃ ቪዲዮ ቀርጸው ይዘው መጨረሻ ላይ ግን ቀርጻ ያንን ቪዲዮ እንደ ማስረጃ ለራሷ ኢምባሲ ስቴት እንደ ማስረጃ አቅርባ ከዛ ቤት ወጥታ ወደ ሀገሯ ከገባች በኋላ ነው ያንን ቪዲዮ የለቀቀችው ማለት ነው። እና እህቶቼ እነሱ የሚበድሏችሁ ሁሌ የሚደበድቧችሁ ከሆነ ስልክ ካለ በስልካችሁ ላይ ቀርጻችሁ እንደ ማስረጃ ማስቀመጥ አለባችሁ። እንደ ሌሎቹ ሰራተኞች እንቁ ሆኑ ማለት ነው። እና ራሳችሁን አስከብሩ። እባካችሁ እባካችሁ፣ ይህን ነገር ሲበድሏችሁ ዝም አትበሉ፣ ወላይ ወይም ደግሞ ስልጁን ገፍትሩት፣ ዞር በልበሉት። ወላይ ዝም ተብላችሁማ ሲደበድባችሁ እንደዚህ ሲረግጧችሁ ዝም አትበሉ። እኔ ቢሆን ማለት ነው ወላሂ ነው የምላችሁ፣ አላ ምስክሬ ነው። እኔ ከዚህ በፊት እንደዚህ አይነት አጋጥሞኝ ያውቃል። የዛሬ ዘጠኝ ዓመት እንደዚህ አጋጥሞኝ ያውቃል። ያኔ ብዙም አረብኛ እንትን አልነበርኩም። የሆነ ቤት ገባሁኝ። እዛ ቤት በጣም ልጆቹ ተንኮለኛ ናቸው፣ በጣም ከሚባለው በላይ። በቃ የሆነ በቃ ዝም ብለው የሆነ ነገር ይሏችሁና መቶ እንደ ቀልድ ነገር ግፍትር ያደርጓቸዋል ማለት ነው። ቀስ አድርጎ ይሞክሯቸዋል። እኔ ሞከሩኝ፣ አንድ ከአንድም ሁለቴ ከሁለቱም ሶስቴ፣ ዝም ብሎ እንደ ቀልድ መጥቶ ይገፈትርኛል። እንደ ቀልድ ደግሞ የሆነ ከልጆቹ ጋር ይጣሉና አውቀው አንዱ ከኔ ጋር እንደሚያልፍ ወሪና እኔ ላይ ጫማውን ይወረውሩታል ማለት ነው። እንዲሁም ደግሞ ቀስ በቀስ ደግሞ እንትን ይሄ ኳሱን እኔ ላይ ይወረውሩታል። አንድ ቀን መቶ ጭንቅላቴ መታኝ ማለት ነው። እንትን ኳሱን እኔ ላይ ወረውረው እያወቃል። የኔ ከልጁ ጋር ተጠቃቅሶ እኔ ግን አወቃለሁ ይሄንን ነገር፣ እኔ ሊደበድቡኝ እንደፈለጉ አወቃለሁ። ገብቷቸዋል። ሆሽ ላይ ነበረ፣ ሆሽ እያጸዳው እያለ መጥቶ እንደዛ ሲያደርገኝ ወላ ላዚም ታናድጄ ማለት ነው። በዛ ሰዓት እኔ ምን እንደማደርግ አላውቅም። ገብቷቸዋል። ከታናድጄ አንስቼ ኳሱን እኔ ላይ ሲወረውሩ አንስቼ ነው ፊቱ ላይ ግጥም ያደርኩለት። ከዛ ሲጮ ሄደ፣ ነገራት። ካሜራ ስላለ እሷ ካሜራ ላይ አይተዋለች። እና ካሜራ ላይ ገብተሽ ማን መጀመሪያ እንደጀመረ አልኳት። ከአንድ ሙለቴ ገፈተረኝ፣ ጫማ ወረወረብኝ፣ ዝም አልኩት። ከዛ የሚሰበስበውን ቆሻሻ በተነብኝ፣ እንዲሁም ደግሞ እያወቀ ኳሱን ሌ ላይ ወረወር። ልጁ እኩል ያለው ሌላ ቦታ ነው። አውቆ ግን ኳሱን ይህን እንዲመታኝ ስለፈለገ እኔ ላይ እንትን አለ ማለት ነው። እና ከዛ የፈለገ ቢሆን ለምን ትነካል? እሱ እኮ ህፃን ነው። ህፃን ከሆነ እንደ ህፃን ነው መሆን ያለበት። እኔ እንደፈለገ እኔ ለህይወት ላይ ሊቀልድብኝ አይችልም። አንቺ የማትፈልግኝ ከሆነ ወደ ያመጣሽበትን ቦታ መልሽኝ። ከነሱ ጋር እየተጨቃጨሁ እኔ እኮ ስራ ልሰራ እንጂ እነሱ ሊደበድቡኝ አይደለም የመጣሁት። የአንቺ ባሪ ያደረሁም ለብር ልሰራልሽ ነው የመጣሁት። ስራሽን እየሰራሁልሽ ነው። ምንም አላጎደልኩብሽም። ከዚህ ውጭ ግን እነሱ በእኔ ላይ እንዲጫወቱብኝ አልፈልግም። ሊያከብሩን ላከብራቸው ፈልጋሉ አልኳት። ከዛ በጣም ፈራች። ፍጥጥ ብዬ በጣም ተናድጄ ነበረ። ምንም አልፈራዋትም። ፊቷ ላይ ነው ግጥም ብዬ ያወራሁትና ከዛ ከላስ ማሌሽ፣ ማሌሽ አለች እና ልጁን ይዛ ሄደች። ከዛ በኋላ ልጁ ወላይ ከአጠገቤ ሲያልፉ ራሱ እንዴት እንደሚፈራኝ ወሬን ጨርሽ እስከሚወጣ ድረስ እንዲሁ በቃ የሆነ ነገር ሊያዘኝ ይመጣና ፊቴን ኮስተር ሳረግበት በቃ ጸጥ ብሎ ይወጣ ነበረም። ነው ሴቷ ነበር ለሴቷ ሄዶ ይነግራታል ሴቷ ደግሞ መታለኔ ትናገረኛለች ማለት ነው። ከዛ የሚፈልገውን ነገር አዘጋጀ፣ ለእሷ ጋር ውስጅ አስቀምጥለት ነበረ ማለት ነው። እና እባካችሁ ተጠንቀቁ እሺ።